ርዕስ፣ መጋቢዎቻችንን ማነው የሚመግባቸው? ጥቁር አሜሪካዊ ተዋናይ ዊል ስሚዝ የተወነበትን ፊልም አይቼ ነበረ። ርዕሱ ኤነሚ ኦፍ ደ ስቴት የተሰኘ ነበረ። የፊልሙ ጭብጥ የጸጥታ ሠራተኞች ጉዳይ እንደነበረ በደንብ አስታውሳለሁ። የጸጥታ ሠራተኞች ጥፋት ሲያጠፉ ለማን ነው ሀይ የሚላቸውስ ማን ነው? ሁ ኪፕ ዘ ኪፐር የሚለው ነበር የፊልሙ ዋነኛ የትኩረት አቅጣጫ፣ ጠባቂዎቻችንን ማን ነው የሚጠብቃቸው? በእውነት መሠረታዊ ጥያቄ ነው። ጥሎብን በየዕለቱ የምንሰማውን የቤተ ክርስቲያን መሪዎች ነገር ስራ በሚመለከት ደግሞ እኔም ለመሆኑ መጋቢዎቻችንን ማን ነው የሚመግባቸው እላለሁ ሕግ አስከባሪ ሕግ ከማስከበሩ በፊት ራሱ ሕጉን አክባሪ መሆን እንዳለበት እሙን ነው። በእርግጥ በኢትዮጵያ ይህንን መጠበቅ ቅንጦት ይመስል ይሆናል። የወንጌል አስተማሪዎቻችንን አስቀድመው ከእግዚአብሔር የተማሩ እንዲሆኑ መፈለግ ግን በምንም መልኩ ስህተት አይሆንም። አሊያ ግን ለሰባኪው ይቺ ያልጸዳቻ እንዳለው መሆኑ ነው። ሳይማር ያስተማረን ህብረተሰብ ምናምን የምትል በቀደመው መንግሥት የምትደጋገም መፈክር ቢጤ እንደነበረች ታስታውሳላችሁ አይደል? በአንዳንድ መምህራን ብቃት አልባነት የተበሳጨ አንድ ወዳጄ ደግሞ ትምህርቱን ጨርሶ ሊመረቅ በምርቃት መጽሔቱ ላይ ከፎቶው ስር ሳይማሩ ያስተማሩኝን መምህራን አመሰግናል ብሎ ለመጻፍ ፈልጎ እንደነበረ ከዚ ሲለኝ ፈገግ እላለሁ። ታዲያ አስተማሪዎቻችንን ምን እንደ ተማሩ መጋቢዎቻችን ምን እንደ ተመገቡ ወይንም ማን እንደሚመገባቸው ለማወቅ ብንጠይቅ ምን አለበት? ይህን ጥያቄ ለማንሳት የምደፍረው ለቤተ ክርስቲያን መሪዎች ትልቅ አክብሮት ስላላይ ነው። አባትን ማክበር የልጅ ድርሻ መሆኑን ቀበላለሁ። አባቴን ወደዋለሁ፣ አከብረዋለሁ ማለት ግን የሚያደርገውን ነገር ሁሉ ትክክል ነው ብዬ ቀበላለሁ ማለት አይደለም ለእርሱ ያለኝን አክብሮት እርሱ ሲሳሳትና የነገረኝን ከሚያደርገው ሲለያይ ልክ አይደለህም ብዬ እንዳልሞግተው አያደርገኝም በዚያ ልክ ደግሞ አክብሮቴንም አይቀንስብኝም ስለዚህ ዛሬ መሪዎቻችንን የምንጠይቀው በዚህ መንፈስ ሁኜ ነው በአክብሮት ወላጆችም ቢሆኑ ልጆቻቸው አድገው ራሳቸውን ሊጠይቁ በብቃታቸው መደሰት ይገባቸዋል። የቤተ ክርስቲያን መሪዎች ዛሬ እዚህ ለመድረስ ብዙ ዋጋ እንደከፈሉ ምንም የተሰወር አይደለም። ወንጌል ያለ መከራ አይሆንምና በምድራችን ስለ ወንጌል ብዙ መከራ እንደተቀበሉ ግልጽ ነው። ለዚህም ትክክለኛ ብድራታቸውን በሰማይ እንደሚቀበሉ አምናለሁ። ዋጋቸውን እዚሁ የተቀበሉና ራሳቸው ለራሳቸው ዋጋቸውን የከፈሉ ግን ጥቂቶች አይደሉ። እነርሱ በራብ በርዛት፣ በመግረፋትና በመሄድ በማጣት አልፈዋል። መከራ የሚቀበል በመከራ ላሉት ያዝናል፣ ይራራል። ዛሬ በተለያዩ አገልጋዮች ላይ የሚወሰዱትን እርምጃ ሳይግል ሽቦ አንጀትነታቸው ያስደነግጠኛል። ለጌታ ብለው መራባቸውን ትተው የወጡ ብዙ ዓመታት የእግዚአብሔርን ሥራ የሠሩ የቤተሰብ ኃላፊ የሆኑ ሰዎች ላይ የሚወሰዱ እርምጃ ሲታይ እንዴት ነው ነገሩ ያሰኛል። ለመሆኑ ቤተ ክርስቲያን መሪዎች እነዚህ ሰዎች ከልጆቻቸው በራብ የመቀጣት እልህ እስኪኖራቸው ድረስ ጨካኝ የሆኑት ከየት ከማን በተማሩ ትምህርት ነው? አገልጋይ ልጅ በመሆኔ እንዲህ አይነት ውሳኔዎች በልጆች ላይ የሚያሳድሩትን ተጽዕኖች በሚገባ አውቃለሁ። መሪዎች የሚወረውሩት ፍላጻ ልጆችን ደርበው እንጂ ልጆችን ብቻ፣ ወላጆችን ብቻ ነጥሎ አይመታም። ለመሆኑ ለዓመታት ካገለገሉበት ቦታ በአስተዳደራዊ ውሳኔ የረዥም ዘመን አገልጋዮች ሲባረሩ ጡረታ ማሰብ ወይንም ቢያንስ የአገልግሎት ካሳ መስጠት ስጋዊነት፣ ባዶ እጅና ባዶ ኪስ ማባረር ግን መንፈሳዊነት ይመስላቸው ይሆን? በህይወት ያላገኙትን አገልጋይ ደግሞ ሲሞት ያገኙታል በልጆቹ አገልጋዩ ሲሞት ቤተሰቡ ምንም አይነት መተዳደሪያ እንዳይኖረው ያደርጋል ያኔ ደግሞ ልጆች በቤተ ክርስቲያን ላይ ከፍተኛ ጥላቻ ያድርባቸዋል ከዚህ የተነሳ አባቴ ያገለገለው እንዲህ አይነቱን እግዚአብሔርን ከሆነ ተሳስቷል ይህ አምላክ እውነተኛ አምላክ ሊሆን አይችልም በማለት ከጌታ ቤቴ ኮበለለ ሰው አውቃለሁ አባቱ ለዘመናት እግዚአብሔርን አገልግሎ አልፈዋል ሲሞቱ ግን ቤተ ክርስቲያን ልጆቻቸውን ዞር ብላ ማየት አልፈለገችም ይህ ብቻ አይደለም ቤተ ክርስቲያን ለማፍረስ እንተጋለን በማለት በድፍረት የሚናገሩ የአገልጋይ ልጆች አሉ ከቤተ ክርስቲያን መሪዎች ጭከናና ግዴለሽነት የተነሳ ስለዚህ በቤተ ክርስቲያን ያሉ አገልጋዮች ፈሪ በራሳቸው የማይተማመኑና ልበ ሙሉነት የሚጎር ናቸው ሆነዋል የእንጀራ ነገር ነዋ ጌታ በሰጣቸው መድረክ የሚያስተላልፉት መልእክትም የቤተ ክርስቲያን መሪዎች መስማት የሚፈልጉትም ብቻ ነው መሪዎች ፊት ለፊት መገሰጽም አይታሰብም። እኔም እንዲህ የደፈርኩት እንጀራ በእጃቸው ስላልሆነ እንጂ ምን ይወጣኝ ነበር ተመልሼ እናቴ ሆድ አልገባ የነጻነት ጠበቃ ልትሆን በሚገባት ቤተ ክርስቲያን ይቅርና በየትም ቦታ ቢሆን እየተሳቀቁ የሚያገለግሉና የሚሰሩ ሰዎች መመልከት ጤነኛ አእምሮ ያለው ማንም ቢሆን ያሳቅቃል። መሪዎች ግን እንደ ክብር ይቆጥሩታል መሰለኝ። የልጆች እናት ብትሆንና ሥራ ብትፈታም በቤተ ክርስቲያን ውስጥ በሙያዋ የምትሠራበት የሥራ እድል ስታገኝ በራብ ሞታት አለው እንጂ ለቤተ ክርስቲያንስ ተቀጠሬ አልሰራም ያለችውን ወንያም እህት አውቃለሁ። ከዚህ በፊት መንፈሳዊ ድርጅት ውስጥ በመስራቷ በዚህ ያለውን ጸረ መንፈሳዊነት በማየቷ ነው ይህንን የወሰነችው። ለመሆኑ ስንቶች ሰራተኞች የቅጠር ደብዳቤ አላቸው? ስንቶችስ መብት ይከበራል? በዚያው ቅሩ እንዳይባሉ በመስጋት የአመት ፈቃድ ለመውሰድ እንኳን የሚንቀጠቀጡ ሰራተኞች አይኖሩ ይሆን? ሥራ ሲለቁስ የሥራ መልቀቂያ ይጻፍላቸዋል? የቤተ ክርስቲያን መሪዎች እርቅ መጥላት ደግሞ ሌላኛው አስደንጋጭ ባህሪ ነው። እርስ በርሳቸው የተያያዙት ጥላቻ ከፍተኛ ነው። አንዳንዴ ሳስበው በሰማይም ከእነርሱ ጋር ከሆንን ጉዳችን ፈላ እላለሁ። ስለዚህ በተለያየ ስፍራ መኖር ቢሆንልን መልካም ነው። አሊያ እዚያም መጣላታቸው ስለማይቀር ጦሳቸው ለእኛም ተርፎ እንደፈረደብን በቲፎዞነት ተሰልፈን እንዳንንቆራቆስ እፈራለሁ። እርቅ ጠል መጋቢዎች ከመጽሐፍ ቅዱስ ስለ እርቅ የሚያወራውን ክፍል የሚያስተራርቁ የተኮነኑ ናቸው ከቤተ ክርስቲያን ይታገዳሉና በሚል ለውጠውታል። በቁጣችሁ ላይ ፀሐይ እንዳስፈላጊነቱ ይግባ ይሰንብት ይክረም የሚል ቃልም በእነርሱ መጽሐፍ ቅዱስ ሳይኖር አይቀርም። ለመሆኑ ይህ እርቅ የለሽነት መጋቢዎቻችን ከየት የሆኑ የተማሩት? አንድ ነገር ግን እርግጠኛ ነኝ፣ ከእግዚአብሔር አልተማሩትም። ቁጣቸው እርጉም፣ ኩርፊያቸው ብርቱ፣ እልካቸው አደገኛ ሆኗል። ይህ ደግሞ ለእኛ ብቻ ሳይሆን ለራሳቸውም አስፈሪ ነው። በእርግጥ መሪዎች ቤተ ክርስቲያንን በተለያዩ አቅጣጫዎች አሳድገዋል። የሰዎች ብዛት የደቀ መዛሙርት አላልኩም እጅግ ጨምረዋል። ገንዘባቸውን ለእግዚአብሔር ሥራ የሚሰጡ ሰዎች ቁጥርም ለውጥ አምጥቷል። ይህ ደግሞ የዛሬዋ ቤተ ክርስቲያን ሀብታም አድርጓታል። በመሆኑም ቤተ ክርስቲያን ብርና ወርቅ ሞልቶታል። ብርና ወርቅ የለኝም፣ ይህንን ያለኝም ግን እሰጠሃለሁ፣ ሐዋርያ ሥራ ምዕራፍ 3 ከቁጥር 6 የሚለውን ሥልጣን ግን አጥታለች። ታዲያ ለቤተ ክርስቲያን የሚያስፈልጋት የቱ ነው? የእግዚአብሔር ፍላጎትስ? ክርስቶሳዊ ትምህርት ስለ አገልጋይ መሪነት ሰርቫንት ሊደርሺፕ በተደጋጋሚ ይናገራል። እንኳን በእግዚአብሔር ቤት ቀርቶ በፖለቲካው ዓለም ያለ መሪም የሕዝብ አገልጋይ መሆን እንዳለበት ቢያንስ በንድፍ ሐሳብ ደረጃም ቢሆን ይታመናል። እግዚአብሔርን ማገልገል ማለት ሕዝቡን ማገልገል እንጂ ሌላ ምንም ሊሆን አይችልም። ሕዝቤን የሚለው የእግዚአብሔር የዘወትር ጥያቄ ጌታ ኢየሱስም በሥጋ ወራት መምህር ጌታ ሆይ ሳለ የሐዋርያትን እግር በማጠብ ስለዚህ ጉዳይ በተግባር የተደገፈ ትምህርት ሰጥቷል። አሁን መሪዎች ዘንድ እያየን ያለነው ግን አገልጋይ መሪነት ሳይሆን ጌትነት ነው። መጋቢዎቻችን ጌቶች ሆነውብናል። ሕዝቡም ወደ ክርስቶስ ከማመልከት ይልቅ እነርሱን እንዲመለከት አድርገውታል። የአፍሪካ መሪዎችና የኢትዮጵያ ቤተ ክርስቲያን መጋቢዎች ከአንድ እናት የተወለዱ ወንድማማች ይመስሉኛል። በሥልጣንና በክብር ጉዳይ ቀልድ አያውቅም፣ ከመዋሸትም አይመለሱም። ታዲያ ጌታ በየት በኩል ይታይ? በዚህ ሁሉ መሃል ግን ጾምና ጸሎት ይታወጃል፣ የንስሐ ፕሮግራምም ይዘጋጃል። ጾም ጸሎትና ንስሐው ራሳቸውን መሪዎች አስቀድመው የሚያደርጉት ከሆነ መልካም ነው። ራሱን ያላቀና ሌላውን እያካናም ይህ ያንኳን ቢቀር በጾምና በጸሎት በጌታ ፊት ከሕዝቡ ጋር አብረው ቢወድቁ በተሻለ። ሆኖም እነርሱ ያበላሹት ሕዝብ እንደፈረደበት ቀንበሩን ይሸከማል። የእነርሱ ስህተት የሚወራረደው በምዕመናኑ የንስሐ እንባ ይመስል። ይህን ስል ግን በእግዚአብሔር ፊት በፍርሃትና በመንቀጥቀጥ የሚራመዱ ከሕዝቡ ቀድሞ ሁሌ በጌታ ፊት የሚወድቁ ጠንቃቃ መሪዎች የሉም ለማለት አይደለም። አባቶቻችን እንደሚሉት ከፍል ያመለጡ ባቄላዎች ዛሬም አሉ። ስለዚህ ምክንያታዊነት የጎደለው ጥልቅ ድምዳሜ ሄስቲ ጄኔራላይዜሽን እንዳይሆንብኝ ነቢዩ ኤልያስ ብቻዬን ቀርቻለሁ ሲል እግዚአብሔር ሰባት ሺህ ሰዎች ነበሩት፣ አንደኛ ነገሥት ምዕራፍ 19 ከቁጥር 10። አሁንም ከእነዚህ የሚበዙ ሊኖሩ ይችላሉ፣ በሰው ባይታወቁም። ለጊዜው ማውራት የምፈልገው ግን በሌላ ጎን ስለሚገኙት ነው። ህዝቡ ንስሐ ይገባል፣ ይጮሃል። እነርሱ ግን ከአቋማቸው ንቅንቅ አይሉ ፍንክች አለ ቢላዋ ልጅ። ልባቸው ያላመነበት ንስሐ ታዲያ ለምን ያስፈልጋል? እንዲህ ዓይነቶቹ ሰዎች እግዚአብሔር እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ነው ሚላቸው። ኢሳይያስ ምዕራፍ 58 ከቁጥር 3 ሌላው ጉል ችግር ደግሞ የሌላውን ራእይ አለመቀበል ነው። አንዳንድ አገልጋዮች የተለየ ራእይ ኖሯቸው መሪዎች ባርከው እንደሸኟቸው አልፎ አልፎ እንሰማለን። ከስንት አንዴ እንዲህ አይነት ቀናና በጎ አሳቢ መጋቢዎች መኖራቸው ያስደንቃል። ታዲያ ይህ የጥቂቶች ሳይሆን የሁሉም መጋቢዎች መገለጫ መሆን ያለበት ነው። በአብዛኛው ግን የተለየ ራእይ አለኝ የሚል ካለ ይነቀፋል፣ ይወገዛል። ለሰዎችም ወደ እርሱ እንዳይሄዱ ይመከራሉ። ጨክኖ ከወጣና በተለይ ስኬታማ ከሆነ ደግሞ ዳግመኛ ወደ ቤተ ክርስቲያናቸው ብቅ እንዳይል ዝር እንዳይል፣ ለአገልግሎትም አይጋበዝም። የመዘምራን የወጣቶች የተለያዩ አገልግሎት አለቆችም በዚያ ሰው ጸጋ ለመጠቀም እንደማይችሉ ተጠርተው ይነገራቸዋል። ከእነርሱም ጋር የታየ ጥቁር መዝገብ ላይ መስፈሩ አይቀርም። አንዳንድ አገልጋይ ራሱን ችሎ ደቀ መዝሙር ሆኖ ጌታ በጠራው ጥሪና በሰጠው ጸጋ መሰረት መስራቱ መልካም መሆኑ አይጠፋቸውም። ተግባራቸው ግን ተቃራኒ ነው። እስቲ ይታያችሁ፣ የራሳችሁ ሥራም ሆነ ትዳር ሳይኖራችሁ ሁልጊዜ እርሱን ስታገለግሉ እንድትኖሩ የሚፈልግ አባት ቢኖራችሁ ምን ትላላችሁ? ስተቱ አንድ ይመስለኛል ትልቅ ስዕል፣ የክርስቶስ አካል፣ አንዲቷ ቤተ ክርስቲያን ማየት አለመቻል። ር ሜጀሪንግ ኢን ማይነርስ ፣ ስለዚህ ትኩረታቸው ለጎጣቸው ብቻ መሆኑ ነው። ይህ ነገር ስር የሰደደ መሆኑን የምንረዳው ደግሞ መጋቢዎቻችን ምእመኑን እንዲያነቡ መምራት፣ ማበረታታትና ምሳሌ መሆን ሲኖርባቸው ጨራሽኑ የማያነቡ በመሆናቸው ነው። ስህተታቸውን የሚነግራቸውማ በፍጹም በቤተ ክርስቲያናቸው ወይንም በቤተ መንግሥታቸው ቅጥር ግቢ እንዲገባ አይፈቅዱለትም። ይህ ጽሑፍም ደጃፋቸው ማለፍ ከቻለ ታምራት እንደ ታምራት ነው የሚወሰደው። አንድ መጋቢ ያደረገው ልንገራችሁ። አሳፋሪ ስህተቱ በአንድ መንፈሳዊ ጋዜጣ ተዘግቦበት ስለነበረ ጋዜጣው በብዛት ተባስቶ ተሰበሰበና እሳት ለኮሰበት። መቼም ጋዜጣ ሰብስቦ ያነደደ አንጀቱ ያረረ መጋቢ የጋዜጣው አንጀት ፊት ለፊት ቢያገኘው ምን እንደሚያደርገው እናንተው ገምቱ። ሲግመንት ፍሮድ ትውስ አለኝ። ናዚዎች መጽሐፎቹን ሰብስበው በሕዝብ ፊት ሲያነዱ ጥሩ ለውጥ ነው ያመጣ ነው። መቼም በመካከለኛው ዘመን ቢሆን ኖሮ እኔኑ ነበር የሚያነዱኝ። አሁን ግን መጽሔቶችን ብቻ በማንደዳቸው ረክተዋል፣ ብሎ ነበር የተናገረው። ሰዎች የሚቃጠሉበት ዘመን ማለፉ መልካም ነው። የማይደግፈንን ጽሑፍ ለማስወገድ ስንል መንግሥት በሕግ ያስወገደውን ሳንሱር ሕይወት ልንመዝንበት መሞከራችን ግን ያስተዛዝበናል። አለማንበባቸውና ዕውቀት የጎደላቸው ዕውቀትን የሚጠሉ መሆናቸው ዋናው ሰበብ ድርጊት ይመስለኛል። በዚህ ላይ ደግሞ የሚያውቅ ሰው ሲገኝም ፊት ይነሱታል። ስለዚህ እግዚአብሔር የሚያስተላልፉት እውቀት ጤነኛ አይደለም። በአንድ የራብ ዘመን የነቢያት ልጆች ሲርባቸው አንዱ ወደ ሜዳ ወጥቶ የሰበሰበውን ምናምንቴ ነገር ሁሉ በውስጡ በምንቸቱ ውስጥ ይጨምረዋል፣ ምግብ ይሆን ዘንድ። ሰዎች ግን ገና እንደቀመሱት በምንቸቱ ውስጥ ሞት አለ በማለት ጮኹ እንጂ ሊበሉት አልቻሉም። ሁለተኛ ነገሥት ምዕራፍ 4 ከቁጥር 38 እስከ 40። ዛሬም ሙሉ ካልሆነ እውቀት የሚመጣ ትምህርት ሞት አለበትና ተከታታዮቻቸው ስለ እግዚአብሔር የሚያውቁት እውቀት ጎዶሎ ነው። ማወቅ ከማለት አለማወቅ ማለት ቢቀልም፣ ስለዚህ አብዛኞቹ ምእመናን የምናውቀው ጉዳይ አስፈጻሚውን እግዚአብሔርን ነው። ሁሉን የማያይ የማይፈርድና በቀላሉ የሚታለፍ እግዚአብሔር እንደምናመልክ ይቆጠራል የምንኖረው ከሚባላ እሳት ጋር መሆኑን ባለመረዳታችን እግዚአብሔር ለጉዳይ ሲፈልጉት የሚመጣ ጉዳዩ ሲያልቅ ወደ ጎን ገሽሽ የሚደረግ በየዕለቱ በምናደርገው ውሳኔና እርምጃ ድርሻ የሌለው መስሎ ነው ለአንድ ምስኪንማ መጋቢዎች እግዚአብሔር ይመስሉታል ነገሩ መጽሐፍ እንደሚል የመኖራችሁ ያስቷችኋል። ነው ታዲያ መጋቢዎቻችንን ማን ነው የሚመግባቸው ትላላችሁ? የመጨረሻ ሐሳቤ የወጣቶች ጉዳይ ነው። ወጣትነት በቤተ ክርስቲያን ለምን እንደሚያስወግዝ አልገባ ብሎኛል። መጋቢዎችም እኮ በአንድ ወቅት ወጣቶች ነበሩ እንጂ አድገውና ጎልምሰው አልተወለዱም። እነርሱን እግዚአብሔር በወጣትነታቸው ታማኝ አድርጎ ቆጥሯቸው ይህንን ትልቅ ሥራ ሲሰሩ ኖረ። ታዲያ ወጣቶች በተተኪነት ማዘጋጀት ለምን ተጠላ? በተለይ ቦታዎች ከማገኛቸው ክርስቲያን ወጣቶች ጋር ስንወያይ ቤተ ክርስቲያን መሄድ እንደጠሉ የሚነግሩኝ ቁጥራቸው እየበረከተ ነው። ይህንን ሳስብ የነገዋ ቤተ ክርስቲያን ተረካቢ ማን ይሆን የሚል ጥያቄ ስቅዝ አድርጎ ይይዘኛል። በእርግጥ ለራሱ አባት የሌለው መጋቢ ሌላውን አባት ሆኖ እየመገበ ማሳደግ ያዳግተዋል። ተተኪ የሌለው ስኬት ደግሞ ውድቀት እንጂ ስኬት አይደለም፣ እንዲል ፈረንጅ። ታላቅ እስክንድሪያ ከ32 ያልዘለሉ ዓመታትን ብቻ በሕይወት ኑሮ በጊዜው የሚታወቀውን ዓለም ድል ነስቶ በቁጥር ስር ቢያውልም ተተኪ ልጅ ስላልነበረው መንግስቱ ወዲያው ከመፍረስ አልዳንም ስለዚህ መሪዎች ወጣቶችን የግድ ማቅረብ አለባቸው ቢያንስ ለራሳቸው ሕልውና ሲሉ። አለዚያ መታሰቢያ አይኖራቸውም። በተለያዩ አገራት መሪዎች ሲለወጡ አዳዲሶቹ መሪዎች የቀደሙት ሐውልትና መታሰቢያ ሲያራክሱላቸው ተመልክተናል። የኢራቅ ፕሬዝዳንት የነበሩት ሳዳም ሁሴን ሲወድቁ እንኳን ሕዝቡ ወዲያው ሆ ብሎ ሐውልታቸውን ነው ሲያፈራርስ የወጣው። መጋቢዎችን ደግሞ ዘላለም አይኖሩምና ማለፋቸው አይቀርም። አይድሜ ደጉ ታዲያ አሁን የኮረኮሙ እድል ያሳጡት ወጣት ያኔ ምን የሚያደርግ ይመስላችኋል? በሀገራችን ተስፋ ስንቆርጥ ቤተክርስቲያን ተስፋችን መሆኗን እናስብ ነበረ። ጥያቄዎቻችን ሲበዙና ነፍሳችን ስትጨነቅብን ቤተ ክርስቲያን መልስ የምናገኝበት ስፍራ ትመስለን ነበር። መሄጃ ሲጠፋ ቤተ ክርስቲያን መሸሸጊያ እንደምትሆን አስበን ግና ተስፋ ቆርጠን ተስፋ ፍለጋ ስንመጣ የቤተ ክርስቲያን መሪዎች የቀረችንን ተስፋ ጭላንጭል አሟጦብን የምንይዘውና የምንጨብጠውን በማጣት ባዷችንን ተመልሰናል። ቤተ ክርስቲያን ልብ የሚሰበርባት ተስፋ የሚሞትባትና ሰዎች የሚታረዱባት ቄራ ሆናለች። መሪዎች ምሕረትን አያውቁምና ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁት እንዳይጠፋ ለራሳችሁ ተጠንቀቁ ሁለተኛ የዮሐንስ መልእክት ምዕራፍ ስምንት ተወደዳችሁ ቻናሌ ቤተሰቦች ይህንን አስተማሪና ቁም ነገር አዘል ትረካ ለብዙዎች እንዲደርስ ላይክና ሼር እያደረጋችሁ ለዚህ ፋሚሊ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ የምታደረጉ አበረታታችኋለሁ አመሰግናለሁ